ጉድ ጉድ እናንተ ይገርማል። ዱባይ ያለ ጉድ ማለት ነው እህቶቼ። ዱባይ ያለ ጉድ በጣም ነው የሚገርመው። እንግዲህ ሰሞኑን አንድ እህታችን ትንሿ ጀሬናል ትሬኒንግ የምትባል እህታችን ዱባይ ላይ ማለት ነው እንደ ማንኛውም ሰው ማዳም ቤት ነበረ ምሰራ የነበረ እና ትንሽ ከአረብ ሀገር ምን አይደለም ሊቢያ አውስትራሊያ ነው ያለል የምኖረው ብሎ በሱ በፍቅር ምክንያት ጠየቃት። ና ያው ከማዳን ቤት አስጠፍጦ የመኖሪያ ፈቃድ አሰርቶላት እና ሱቅ እንድትከፍት አደረጋት ማለት ነው ምድረ ዱባይ ላይ ማለት ነው። ቶች ሰምታችሁ ከሆነ ማለት ላካፍላችሁ ብዬ ነው እና አሁን ላይ እሱ በጣም ያ ሱቁም የከፈተላት አንድ ወንድማችን አሜሪካ በሚኖር ሰው ከሱ ተበድሮ ብር እንደ አስልኮ ከኢትዮጵያ ወደ ዱባይ የመቶ ሀምሳ ሺ ብር አልባሳት፣ የሀበሻ አልባሳት ማለት ነው አስገብቶላት፣ እሷም እዛው ከምሰራ ቤት አስወጥቷት ቤት አከራይቶ ያው እንግዲህ መቸስ የፈረደበት ፍቅር ለወደፊት እናገባሻለሁ፣ ያው ለጊዜው አንችም ስሪ፣ እኔም በዚህ ባለሁበት ስሪ እያለ እህታችን እያጭበረበረ እያሰራ ነበር ማለት ነው። ግን የሚገርመው ነገር ምሰራበትም ማለት ነው ከ በሀምሳ ከአምሳና ከአርባ ሺ ብር ድርሃም የበለጠ በተለያየ አካውንት ወደ አገሩ ያስልክ ነበር ማለት ነው። ይሄ አፍቃሪው ማለት ነው። እና ከሰውም ከጓደኞቿም እንድትገላ አደረጋት። በጣም ከብዙ ሰው ጋር እንዳትገናኝ አደረጋት ማለት ነው። እና እቺ ልጅ አሁን ላይ በቃ ያም አልፎ በየወሩ፣ በየሳምንቱ ብቻ በበቃ ገቢ የምታገኘውን የምሸጠውን፣ በሙሉ ወደ እሷ አያስገባም ማለት ነው። እሱ ነው በተለያየ አካውንት ወደ ኢትዮጵያ የሚያስልክባት ማለት ነው። አሁን መጨረሻ ላይ ባለፈው ነሐሴ መስከረም ወር ላይ ልጅቷ ምናለችው እኔ አሉ ልጆች ቤተሰብም አለኝ አራትም ይሁን ሶስት በእኔ ስር የሚተዳደሩ ልጆች አሉኝ የራሴም ልጅ አለኝ እና ለእኔ ስለምን አታዝንልኝም ምናምን በማለት ይህን ሀሳብ ስት አቀርብለተይ እኔ አያገባኝም በቃ ይህን እየሰራሽ መላክ አለብሽ ምናምን አላት ማለት ነው እሷ እየሰራች እንግዲህ ዱባይ ላይ ነው እንግዲህ ትንሿ ጀኔራል ትሬኒንግ ትባላለች እህታችን እየሰራች ለሱ ነበረ ታስገባ የነበረው ማለት ነው። እኔ እኮ እኔ የራሱ ግርም አለ ያው በማዳን ቤት ነው ምሰራ የነበረው ከየት መጣ እንግዲህ፣ ሁላችንም ማዳን ቤት ነው የምንሰራው። ይህን ያህል ሱቅ የሚያስከፍት በጣም ሱቋ በጣም ቆንጆ ነው፣ በቃ ውስጡ ምናም ጽድት ያለ ነው። እና ከየት መጣ ምናምን ብዬ በቃ እኔ ሳስብ ነበረ አ ሌላው ነገሩ ሌላ ነው ቶቼ ማለት ነው። ምክንያቱም እንግዲህ ከአረብ ሀገር ውጭ የሚኖሩ ዲያስፖራነን እያሉ ግን እኛ ምንም ማናቀውም በኛ ደግሞ በንጹህ ልባችን ፍቅር የሚባል ነገር አለ። በእሱ እየቀረብነ ግን እነሱ ግን ሀሳባቸው ሌላ ነው ማለት ነው። ና እች እህታችን አሁን ላይ ብር ተበደሪ ና ያው አሁን ዱባይ ላይ ገቢያውም የልብሱ የሀበሻ ልብስ በየቦታው ነው ና ያለው። ቀዝቀዝ ብሏል ማለት ነው ገቢያው ቀዝቀዝ ስላለ አንድ ወንድማችን ወሎ ጊዮርጊስ የሚባል ያው ጊፍተር ምናምን ነው። በሱ ብር ያው ጊፍት ምናምን ሲሰጥ ያየዋል ቲክቶክ ላይ ና ከሱ ተበደሪልኝ በእንትንሽ በዚህ በአይዲሽ ተበደሪ ና ወደ ኢትዮጵያ ማስገባት አለብሽ ምናምን ስላታይ ች ልጅ አሁን ላይ ነቃች ማለት ነው። እንዴት የምሰራበትን በየጊዜው ነው፣ በተለያየ አካውንት ነው የምትልከው። ከሀምሳ ና ከስልሳ ከአርባ ሺ ብር ድርሃም በላይ ነው የላከችለት ማለት ነው። እንግዲህ እሷ ያው ምንም ልዩነት የለውም ያው ለሱ ነው የሰራች እንጂ ያው ሱቅ ወጥታ ያው በራሷ መንቀሳቀሷ እያለው ነው ደስ ይላል፣ ግን ምንም የተጠቀመችበት ነገር የለም ማለት ነው። እህታችን እና ተበድረሽ አምጪና ወደ ኢትዮጵያ ላኪ ምናምን በሚላት ጊዜ እህታችን ነቃች ማለት ነው። እና ከአንድ አብሮ በግሩፕ የሚያወሩ ነበረ፣ እሱም መጥቶ ቲክቶክ ላይ እያወራት ነበረ ማለት ነው። እና ያው እሱ ጋም እንደተበደረ ከአንድ ወንድማችን አሜሪካ ከሚኖረ ወንድማችን ሁለት ሺ ሰባት መቶ ዶላር ተበድሮ ልብሱን ገዝቶ እንዳስገባላት ነው እንግዲህ እየተወራ ያለው ማለት ነው። እና እች ልጅ በቃ ተስፋ ቆርጣ አሟት የሐኪም ቤት እስከምትገባ ድረስ በቃ ከሰው ጋር ተጠግታ ባለችበት ተስፋ ቆረጠች። በቃ ምክንያቱም የምሰራበትን እንግዲህ ስል ከጠዋት ጀምሮ እስከ ማታ ላይ ብላይ ልብስ እሽሸጥ ነው የምትሎ ማለት ነው። ግን እሷ አትጠቀምበትም። ልክ እንደተሸጠች ወርዶ እንዲደረጋ ላይ ቀጥታ በኢትዮጵያ አካውንት ነው የሚገባ ማለት ነው። በሱ አካውንት ማለት በተለያየ አካውንት ነው የሚያስገባው። እንግዲህ ጀግናው የት ቢኖር ቆንጆ ነው? እህቶች፣ ጀግናው ያለው ሊቢያ ነው። አውቆ ነው አውስትራሊያ ነው አለው ያላት እንጂ አውስትራሊያ ነው እንትን ይሄ ሊቢያ ነው ያለው ማለት ነው። እና እንደዚህ በፍቅር ሰበብ እየተጠጉ ብዙ እህቶቻችን ህይወታቸው እየተበላሸ ነው እውነት ለመናገር። እውነት እቺ ልጅ አሁን እንግዲህ ደግሞ የጠቀማት ነገር ያው እሷም ዱባይ መሆኗ እሱም ደግሞ ሊቢያ መሆኑ ነው እንጂ አብራበት ኖር ኖሮ አብራበት ኖር ኖሮ ምን አይነት ጉድ ይሰራት ነበር ብዬ እኔcl ማለት ነው። ምክንያቱም እሱ ባለትዳር ነው፣ የልጆች ያንድና የሁለት ልጆች አባት ነው። ይህን ሁሉ ሳይ ነገራት፣ ከዛ በላይ ዛቻ፣ ስድ ባለ ብሩን፣ ቆይ ሳይሟላለት ሲቀር በኢትዮጵያ አካውንት ሳታስገባለት ሲቀር ብሎክ ያደርጋታል፣ ይጣላሉ። ምን በቃ በቃ የመጨረሻ ይጣላሉ ምናምን። አሁን መጨረሻ የመጨረሻ የተጣሉበት ተበድረሽ ከዱባይ ያንቺ አይዲሽን አስያዥ ና ተበድረሽ ከዱባይ ወደ ኢትዮጵያ አስላኪ ሲላት ያው ልጅቷ ነቃች ማለት ነው። እና ምን ለማለት ፈልጌ ነው፣ እና እቺ እህታችን ማለት ነው በቃ አሁን ላይ ስራውም እንዲቆም ተደርጎ እነ ሳራ ሳራ ዱባይ ላይ ያለችው ማለት ነው፣ ሌላም ሌላም ጓደኞቿ ትናንትና ሰብሰብ ብሎ የያዘችው ያስገባችው ልብስ መሸጥ አለበት ተብሎ እየተሸጠ አሁን ላይ እንኳን ትንሽ ቀርቷል መሰለኝ። ልብሱ ተሽጦ ተሽጧል፣ አልኳል። ያው ሱቁንም እንደምትዘጋ ሌላ ስራ እንደምትፈልግ ምናምን በዚህ ተስማምታ። ምክንያቱም እሱ ኪሳራ ካገባት እንዴት የቤት ክራ ያለ ምን አለ ምን አለ ብዙ ነገር አለና ማለት አንዳንዴ፣ እኛ ማለት ነው እንሸወዳለን፣ በጣም እንሸወዳለን። የሰው ልጅ እስከሆነ ድረስ እንሸወዳለን። የሚጠቅሙን መስለው ግን የሚጎዱን በሆነ በፍቅር ምክንያት እየተጠየመጡ እንደዚህ የሰው ህይወት ማበላሸት በጣም እግዚአብሔርን አይፈሩም፣ ግፍ አይፈሩም ማለት ነው። የምር እኔ በጣም ነው ያሳዘነችው ልጅቷ። አሟታ ይጥቁርቁር ብላ ምና እንግዲህ ታቋት አላችሁ ትንሿ ጄኔራል ትሬኒንግ ነው የምትባለው ማለት ነው። ታምሊል ላይ እንዳያችኋት ማለት ነው እና በጣም ነው ያዘንኩት። እውነት ለመናገር በጣም ማለት ነው። እኛ እስከ መቼ ድረስ ነው የምንሸወደው? ደና ቁሞ ነበር እንደዚህ አይነት ሽወዳ ምናምን። እንግዲህ ለሱ እየሰራችለት ያለ ምንም አምስት ሳንቲም እሷ ሳትጠቀም ማለት ነው፣ ምንም ነገር ወደ ኪሷ ሳታደርግ፣ ከቤት ክራይ ውጭ ሁሌም የምሰራው ወደ እሱ አካውንት ነው የምታስልክ። በተለያየ አካውንት ነው የሚያስልካት፣ በተለያየ አካውንት ማለት ነው እንግዲህ ያው እንግዲህ ለወደፊት ባል ትሆነኛል ምሽቲ ባል ይሆነኛል ትዳሬ ይሆነኛል እንደ ሱቅ ተከፈተልኝም ማምናም ብላ ነው ልጅቷ ራሱ የተሸወደችው ማለት ነው። ግን ደስ የሚለው ነገር ደግሞ ያው እሷ ጉዳት ላይ ያው ምንም ውስጧ ቢጎዳም ውስጧ ብድብን ብንልም ሰው አይደለና ትጎዳለች ውስጧ እና ማለት ለምንድን ነው እንደዚህ በጥቅማጥቅም እየተጠጉ የሰውን ሕይወት የሚያበላሹ የፈጠራቸውን አምላክ እንኳን የማይፈሩ ሲጀመር ፈጣሪውን የማያቅሰው ሰው ሲበድል ምንም አይመስለውም፣ ምንም አይመስለውም። ግን እቺ ግፍ ግን በሰው ላይ ግፍ መስራት ግን ያድራል ይውላል እንጂ አንድ ቀን ያ በሰው ላይ እየሰራው ግፍ አንድ ቀን በራሱ ላይ ሲደርስበት ይዛን ያየዋል ማለት ነው። ማንኛውም ሰው የሰው ግፍ ከተሰራ ለጊዜው ላይደርስ ይችላል፣ ለጊዜው ላይደርስ ይችላል ይመስላችኋል። ግን ወደፊት ግን አንድ ቀን ወይ በልጅ ወይ በራሱ ወይ በህይወቱ የሆነ ነገር ሲደርስበት ጭንቅላት ካለው ያስታውሳል ብዬ እኔ አስባለሁ ማለት ነው። እና የተደሰተው ሁሉ ውስጡ ጤነኛ ነው ማለት አይደለም። ች ልጅ እኔ በቃ ግርም ውለኛል። እንግዲህ ምን የማቀው ያው እሷ ማዳን ቤት እንደምትሰራ ነበረ የማቀው ማለት ነው። እናቴ ለካ ሌላ ውስጡ ውስጡ ለቄስ ነው የሚባለውና። በጣም ነው ያሳዘነች ነት እውነት፣ በጣም በቃ ከሐኪም ቤት ራሱ ሐኪም ቤት ራሱ ደርሳ ማለት ነው ራሷን ስታወድቃ፣ እና እነዚህ ዲያስፖራ እየተባሉ እንደዚህ የሰውን ህይወት የሚያበላሹ በጣም አሁን በጣም ነው ግርም የሚለኝ በቃ አሁን ደግሞ በፍቅር በቃ በፍቅር ሌባው በዛ ህቶች ሌባው ማለት ነው ለምን እንደሆነ እና ያለው ነገር አመሰግናለሁ። ሰላማቸው ይብዛ።